ላሓ ማርያም የማርያም ሀዘን ልመኗ ክብሯ ለዘላለም በኛ ይደርብንና የብህንሳው ኤጲስቆጶስ አባ ሕርያቆስ ስለ እመቤታችን ድንግል ማርያም ሀዘን የተናገረው ድርሳን ይህ ነው። እመቤታችን ጽኑ ልቅሶ ይዟት ስለነበር ልጇን ለማየት ስላልቻለች በዮሐንስ ቤት እንደገና ወደ ልቅሷ ተመለሰች። ዮሐንስም ወደ ቀራንዮ ይዘኝ እንድትሄድ እለምንሃለሁ፣ ወደ ጎለጎታም ከኔ ጋር እንድትሄድ እማጸንሃለሁ። ሌባ ሲሰቀል ወንበዴም ሲገደል አላየሁም። ሀገሬን ማድረን ትቼ ወደ ልጄ ወደ ተሰቀለበት እሄዳለሁ። ልጄ የተሰቀለበትን ቦታ ለማየት ወዳለው ልጄ ሆይ፣ የልጅ ሀዘን ከእናት የጓደኛም ሀዘን ከጓደኛ ይጥፋ። የልጅ ሀዘን ስለ ልጇ ከምታለቅ ሴት ዘንድ ይወገድ፣ በጓደኛም የሚያለቅስ ሳይኖር አለችው። ልጄ ሆይ፣ ዘወትር በዓልና ከብር ዘንድ ነገ ፋሲካ ይሆናል፣ ወደ እርሱ እንሄዳለን። ፋሲካ ደረሰልኝ እል ነበር። ልጄ ወዳጅ ሆይ በዓሌ ወደ ልቅሶና ሀዘን ፋሲካን ወደ ልባዊ መከራ ተመለሰ። ልጄ ሆይ ከደቀ መዛሙርትህ አንድስ እንኳን ካንተ ጋር የቆመ ስለ አንተም አንድ ቃል የተናገረ የለም። ልጄ እናቱ ለተወደደ ልጇ የምታዝነውን ሀዘን ልዩ ነው። የወዳጅም ሀዘን ለወዳጅ ልዩ ነው። በተወዳጅ ልጇ መከራ እናት የምትጨነቀው ጭንቀት ልዩ ነው። ማዘንማ ወዳጅን ለወዳጁ ያዝናል። የኔ ሀዘን ግን ከዚህ ሁሉ ልዩ ነው ከኢየሩሳሌም ሰዎች ሁሉ የኔ ሀዘን ይበልጣል። በእኔ ዘንድ ከተሰበሰቡ ሀዘን የኔ ይበልጣል እያለች ታለቅስ ጀመር። ዮሐንስም ልቅሷን ለማስተውና እንዲሁም ከልቅሷ መረጋጋት እንዳልቻለች ባየ ጊዜ ተነሽ እንሂድ አላትና ከዮሐንስ ቤት ወደ ቀራንዮ ሄደች። በመንገዱ የሚያዩት ሁሉ እንደዚህ በመጣደፍ የምትሄድ አይተን አናውቅም እያሉ ይደነቁ ነበር። ዮሐንስንም የጌታ ደቀ መዝሙር መሆኑ የሚያውቁ ይህቺ እናቱ ትሆናለች መልኳም የእርሱን መልክ ይመስላል እያሉ ይናገሩ ነበር። ሰሎሜም በኋላ ትከተላት ነበር። ሌሎችም ሴቶች የሐዘን ልብስ ለብሰው ተከትሏት ነበር። እመቤታችንም ወደፊት ከመገስገስ በቀር ወደ ቀኝም ወደ ግራም አታይም ነበር። ጎለጎታን በደረሰች ጊዜ ከከተማው ከገጠሩ የተሰቀለውን ለማየት ተሰብስበው ስለ ፋሲካው ባህል ከየነገዱ የተሰበሰቡ ብዙ ሰዎች ነበሩ። የተደረገውን ታምራት ለማየት የተሰበሰቡት እርስ በእርሳቸው ይጋፉ ነበር። ከተሰበሰቡትም ሰዎች የዚህ ሰው ሞት ብዙ ጊዜ ሲመኙት የነበሩ ዛሬ በግፍ ገደሉት፣ ነገር ግን የእውነት ፍርድ ባይኖር ነው የገደሉት ይሉ ነበር። እመቤታችን ግን ከሐዘኗ አጽናት፣ ከሕዝቡን ብዛት የተነሳ ቀና ብላ ሰውን ለማየት አልቻለችም። ዮሐንስን፣ የምወደው ልጄ ወዴት ነው ያለው? እንዴት አድርጌ ነው ላዩ የምችለው? አለችው ዮሐንስም በተሰበሰበው መካከል ዓይንሽን ቀና አድርገሽ ወደ ምስራቅ ተመልከች፣ በመስቀል ተሰቅሎ ታየዋለሽ አላት። ዓይኗን ወደ ላይ ቀና አድርጋ ተመለከተች። ያን ጊዜ በመስቀል ላይ ተሰቅሎ አየችው። በሰው መካከል እየሄደች ካጠገቡ ደርሳ ቆመች። በመከራ ሲሰቃይ አየችው። ጌታም የእናቱን መከራ ሐዘን ባየ ጊዜ ወደ ዮሐንስ ተመልክቶ ይሄችው እናት ትሁንህ አለው። እርሷንም ይሄ ልጅሽ ይሁንሽ አላት። ዮሐንስም ወደ ቤታችን እንሂድ ብሎ እመቤታችን አስገድዳት። እመቤታችንም እባክህ ተወኝ ለልጄ ላልቅስለት፣ ብቻውን ነው ወንድም እህት የለውም፣ አንድ ብቻ ነውና። ልጄ ሆይ ይህ በአንተ ላይ የተደፋው የሾህ አክሊል በእኔ ላይ በሆነ ለአንተ በተጨነኩልህ፣ እያለች ታለቅስ ጀመር። ዮሐንስ ሆይ ተወኝ፣ የልጄን ፊት አይቻል ጥገብኩም ና ልጥገቡ፣ ከዛሬ በቀር ላየው አልችልምና አለችው። እርሷ ግን ከሐዘን ብዛት የተነሳ ልጄን እሰናበት፣ አለው ራቆትን በመስቀል የእሾህ አክሊል መቀዳጀትን የተደፋብህንም፣ በሁለት ወንበዴዎች መካከል መሰቀልህን፣ ጠላቶች ልብስን መካፈላቸውን፣ ይህን የመሰለውን ሁሉ የፈጸሙብን እያስታወስኩኝ እሰናበት አለው። እያለች የጮች እያለቀሰች ተመልሳ ከዮሐንስ ቤት ደረሰች። ከሐዘኗም ጽናት የተነሳ እንቅልፍ አታሸልብም ነበር። ልጇ በተሰቀለ ጊዜ የድንግል ልቅሷና ሐዘኗ እንዲህ ነበር። ሰባቱ አጽርሀ መስቀል፣ ሰባቱ የመስቀል ላይ ቃላት ጌታችን ኢየሱስ ክርስቶስ በነቢየ እግዚአብሔር ኢሳይያስ የማይናገር በግ የተባለው በዕለተ ስቅለት ለቀረቡለት ጥያቄዎች በዝምታ በሰጠው አስደናቂ ምላሽ ነው። ይህን ዝምታውም በፍራጅነት የተቀመጠው ሄሮድስ በእጅጉ አስደንቆታል። መጽሐፈ ባህሪህም ይህንን ሲያስረዳ ለመታረድ እንደሚነጋ በግ ተነዳ መባሉ እንቢታ የሌለበት የህዋነቱን ያሳያል። ለመታረድ ተነዳ መባሉ በትትና ወዶ ለመስቀል ሙት መያዙን ለመግለጽ እንጂ ማንም በምንም ወደ እርሱ መቅረብ አይቻለውም። ጌታችን ኢየሱስ ክርስቶስ በዕለተ ሕማሙ በትትናው አፉን አልከፈተም። ሄሮድስ ከእርሱ ምልክት ሊያዩ ይፈልግ ነበርና ዝም አለ ብሏል ነገር ግን በከሳሾቹ ፊት በዝምታው የተደነቀው በዝምታው የማይናገር በግ የተባለው ኢየሱስ ክርስቶስ በምልልተ መስቀል ላይ ሰባት ኃይለ ቃላትን ተናግሯል። በዚህም ደግሞ የሚናገር በግ ተብሏል። በከሳሾቹ ፊት በዝምታው የተደነቀው ኢየሱስ ክርስቶስ በውንብድና በፈጸመው ጥፋት ተከሶ በቀኙ ተሰቅሎ የነበረው ጥጦስ በዚህች አጭር ሰዓት እኛስ በበደላችን ተሰቅልናል አቤቱ፣ በመንግስት በበጣ ጊዜ አስበኝ በማለት ላቀረበው በልባዊ ጸጸት የተሞላ ልመና ፈጣሽ ምላሽ ተሰጥቶታል። ጌታችን በዕለተ አርብ ከቀኑ ስድስት ሰዓት እስከ ቀኑ ዘጠኝ ሰዓት ለሶስት ሰዓታት በመስቀል ላይ ሳለ የተነገራቸው ሰባት ቃላት አጽርሐ መስቀል የመስቀሉ ቃላት ተብሎ ይጠራሉ። እነዚህ ሰባቱ የመስቀል ላይ ቃላት ከዚህ በታች እንገልጻቸዋለን። ጌታችን በዕለተ አርብ ከቀኑ 6 ሰዓት እስከ ቀኑ 9 ሰዓት ለ3 ሰዓታት በመስቀል ላይ ሳለ የተናገራቸው ሰባቱን ቃላት አጽርሐ መስቀል፣ የመስቀሉ ቃላት ተብሎ ይጠራሉ። የመስቀሉ ቃላት የሚባሉት የሚከተሉት ናቸው። አምላኬ አምላኬ ለምን ተውከኝ። አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። እንሆ ልጅሽ፣ እንሆ እናትህ። ተጠማው። ዛሬ ከኔ ጋር በገነት ትሆናለህ። አባቶይ ነፍሴን በእጅ አድራ ሰጣለሁ፣ ሁሉ ተፈጸመ የሚሉ ናቸው። የመስቀሉ በረከት ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ አርብ ደውያችንን ተቀብሎ በድላችንን ተሸክሞ ስለመተላለፋችን ቆስሎ ስለ ኃጢአታችን ራሱን ለአባቱ የተወደደ መስዋዕት አድርጎ በማቅረብ በቁስሉ ፈውሶናል። ተቅበዝብዘን ከጠፋንበት ፈልጎ አግኝቶናል። ከባርነትን ከባርነት ነጻ አውጥቶናል። ዕለተ ስቅለት ወልደ እግዚአብሔር ኢየሱስ ክርስቶስ በሞቱ የሞትን ስልጣን የሻረበት በሞቱ ህይወትን የሰጠበትና በደሙ የተቤዠበት ታላቅ ዕለት በመሆኑ በማዘከር ለአምላካችን፣ ላዳኛችን ለቤዛችን በዝማሬ በስግደትና በለቅሶ ፍቅራችንና አምልኮታችንን የምንገልጥበት ዕለት ነው። ጥንተ ጠላታችን ዲያብሎስ በስጋ ከሲ ተሰወሮ አባታችንና አዳምና እናታችንን ሔዋንን አትብሉ ተብሎ የታዘዙትን በልተው ከፈጣሪያቸው ተጣልተው እጸበለስ በመብላታቸው የደረሰባቸውን ውድቀት ድቀትና ሀዘን ጉስቁልና እጅግ ታላቅ ነው። አዳምና ሔዋን እግዚአብሔርን ያህል ጌታ ገነትን ያህል ቦታ በማጣታቸው ከጸጋ እግዚአብሔር በመልእታቸው እጅግ ያዝኑና ያለቅሱ እንደነበረ ጸጸታቸውን ታላቅ እንደነበረ ገድለ አዳም ይተርክልናል። ይህንን ሀዘናቸውና ንስሐቸውን የተመለከተው ኮናኒ በጽድቅ ፈታሒ በርትዕ መፍቀሬ ሰብ መዝገበ ርኅራኄ እግዚአብሔር እንደ ወጣ ይቅር እንደ ወደቀ አይነሳ ሳይል አንድ ልጁን ልኮ በስጋ ማርያም ተገልጦ በልጁ የመስቀን ሞት ልጆቹን ወዳጆቹ አድርጎናል። ሔዋን በእግሮቿ ወደ እፀ በለስ ስለተመላለሰች እጆቹን እና እግሮቹን በመቸንከር ከፍሏል። በእጆቿ የበለስን ፍሬ ስለቆረጠች ፈንታ በእውነት የእግዚአብሔር ቃል በስጋ ከመስቀል እንጨት ጋር ተቸንክሯል። በስጋ ከይሲ ተሰውሮ በእፀ በለስ አታሎ ያሸነፋትንና ከገነት ያስወጣትን ጥንተ ጠላት ዲያብሎስን በሥጋ ማርያም ተገልጦ የመጣውን አምላካችን መድኃኒታችን ኢየሱስ ክርስቶስ በእፀ መስቀል ድል ነስቶታል። በእፀ በለስ ያጣነውን ልጅነት በእፀ መስቀል ዳግመኛ ልጅነትን አግኝተናል። በእፀ ከገነት ብንወጣም በእፀ መስቀሉ ተመልሰን ገነት ገብተናል። በእፀ መስቀሉ ከወደቅንበት አንስቶናል። ርቀን የነበርነውን በመስቀሉ ወደ እርሱ አቅርቦናል። የበለስ ፍሬ በመብላታችን ሞት ቢፈረድብንም በዕፀ መስቀሉ ላይ ባገኘነው የህይወት ፍሬ በቅዱስ ሥጋውና በክቡር ደሙ ሕያዋን ሆነን እንድንኖር የዘላለም ሕይወትን አግኝተናል። በዕፀ በለስ ምክንያት አዳምና ልጆቹ በግብረት ዲያብሎስ ተቀጥቅጠን ስንኖር በዕፀ መስቀል ላይ የሞተው ኢየሱስ ክርስቶስ በዲያብሎስ መገዛትን በባርነት መቀጥቀጥን አስወግዶ ልጆቼ ወዳጆቼ፣ ብሎናል። አንዳንዶች የጌታችን የኢየሱስ ክርስቶስ መስቀል እንጨት መሆኑ ሊነግሩን ይፈልጋሉ። ክርስቲያኖች በመስቀሉ ከእንጨት መሰራቱን አልጠፋንም አይጠፋንም። እኛ ግን የእንጨቱ መስቀል በደመ ክርስቶስ መክበሩም ወልደ ጓለህመያው ክርስቶስ በመስቀሉ ላይ መስዋዕት ሞቶ ሞታችንን እንዳጠፋልን በመስቀሉ ኃይል ድንቅ ታምራት እንደፈጸመና ሰራዊት አጋንንት በመስቀሉ ድል እንደምነሳ እናምናለን። ለዚህም ለክቡር መስቀሉ እንሰግዳለን። ዳግመኛም በመስቀሉ ታላቅ በረከትና ረዴትን ስላገኘን የነጻነት አርማችን፣ መለያችን፣ ትምክህታችን፣ መታወቂያችን፣ ማህተማችን፣ ሰላማችን፣ ኃይላችን፣ ቤዛችን፣ መዳኛችን አድርገን ከፍ አድርገን እንይዘዋለን እንሳለመዋለን በአንገታችን እናስረዋለን። በቤተ ክርስቲያን ከመሰረቷ እስከ ጉልላቷ፣ በቤታችን በልብሶቻችን ላይም ምልክታችን አድርገን እናስቀምጠዋል። የህያው እግዚአብሔር የባህሪ ልጅ በድንጋሊ ስጋ በድንጋሊ ነፍስ ህትምት የምትሆን የማርያም ልጅ ኢየሱስ ክርስቶስ በታላቅ ምህረቱ በረቂቁ ጥበቡና በድንቅ ፍቅሩ የራቀውን አዳምን ወደ እርሱ አቅርቦ ጥንተጣላታችንን ጣላታችንን ዲያብሎስን በመስቀሉ ቀጥቅጦ አጥፍቶት በመስቀሉ ልጅነትን ቅዱስ ስጋውና ክቡር ደሙን ሳሊተ ምህረት ምዕራገ ጸሎት አቁራሪተ መዓት የሆነችውን የአምላክ እናት ቅድስት ድንግል ማርያምን እንዲሁም ሰላምን ሰጥቶናል። ብርሃን ዓለም ቅዱስ ጳውሎስ በኤፌሶ መልእክቱ ምዕራፍ ሁለት ከቁጥር አስራ ሦስት ላይ እንዲህ በማለት ይገልጸዋል በዕለተ አርብ በተፈጸመው በጌታችን ኢየሱስ ክርስቶስ ስቅለት ተጣልተው የነበሩ ሰውና እግዚአብሔር ሰውና መላእክት ህዝብና ህዛብ ነፍስና ስጋን አስታርቀዋል። በይህዋን ምክንያት ዘግቶ የነበረው የገነት ደጅ በድንግል ማርያም ምክንያት ዳግመኛ ተከፍቶልናል። ስለዚህም ተስፋ አበው መፈጸሙን ትንቢተ ነቢያት መድረሱን ምሳሌ ነቢያት አማናዊ በመሆኑ ሐዋርያው ቅዱስ ጳውሎስ እንደ ጻፈው በዚህ ዕለት ጥልን በመስቀሉ ገደለ። በመስቀሉ ለሰው ልጅ ሰላምን አደለ በማለት በታላቅ ድምፅ መዘምራን መዘመር ይገባናል። በአንዳንድ የአውሮፓ ሀገራት እስከ ቅርብ ዘመን በዕለተ ስቅለት የአልኮል መጠጥ መሸጫ ቤቶች፣ ሻይና ምግብ ቤቶች፣ እንዲሁም ቤተ ተውነቶች ሳይቀሩ ተዘግተው ይውሉ ነበር። ይህም ክርስቲያኖች በቤተ ክርስቲያን ተገኝተው ነገረ ሕማሙን በጽሞና እንዲያስቡ ነበር። በሀገራችንም ዕለተ ስቅለት ስራ ተዘግቶ ሃይማኖታዊ ስርዓት የሚፈጸምበት ዕለት ቢሆንም ከቅርብ ጊዜ ጀምሮ የገበያ ትዕይንት አዘጋጅተው የአማንያንን ልቦና የሚከፍሉ እንዲሁም የጭፈራና ዝላይ መድረክ ሰርተው ምዕመናንን ህማማተ መስቀሉን የክርስቶስ ሞቱና ትንሣኤውን እንዳያስቡ የሚያስቱ ወገኖች በዝተዋል። ይህ ዕለት ጌታችን ኢየሱስ ክርስቶስ በቀራኒ ኮረብታ ላይ የተቀበለውን ጽዋዐ በመከራን በማሰብ የምንጾምበት የምንሰግድልበትና የምናለቅስበት እንጂ ምድራዊ ፍላጎታችንን ለማሟላት ገቢያ ገበያ የምንገበያብይበት ስጋዊ ሸቀጦችን የምናዘወትርበት በአስረሽ ምቹ የምንጨፍርበትና ጨዋታ ለማየት ዘፈን ለመስማት የምንታደምበት ዕለት አይደለም። ይህንን ክፉ ልማድና ክፉ ስራ የሚሰሩ ክርስቲያኖች ከዚህ ስህተትና የቀኑና ቤተ ክርስቲያን ጥሰት የግድ ሊታረሙ ይገባል። ሌሎቻችንም ይህንን ክፉ ግብር ለሚያዘጋጁ ሰዎች የጥፋታቸው ተባባሪ ባለመሆን ክርስቲያናዊ ግዴታችንን መወጣት ይጠበቅብናል።